በሕውሓት ታጣቂዎች ላይ የድሮን ጥቃት ተፈጸመ። ጥቃቱ በሕውሓት ተዋጊዎችና ወታደሮች ስፍራዎች ላይ ያነጣጠረ መሆኑ ታውቋል። የቲዲኤፍ ፋይል በአራት ግንባር ወደ አፋር ጥሶ መግባቱን ተከትሎ ሌሊቱን የአፋር ኃይሎች የአጸፋ እርምጃ መጀመራቸውም ታውቋል። ይህ በእንዲህ እንዳለ ሕውሓት ስለ ጥቃቱ ያብየን ለምየን ያስባለ መግለጫ ሰጥቷል። ጥቃት አልፈጸምኩም ያለ ሲሆን የአራ መሪት ኃይሎች በቅርቡም የጀኔራል ታደሰን ጉዞ ማስተጓጎላቸውን ይፋ አድርጓል። በዝርዝር እናስደምጣቸዋለን። ኮሎኔል ደመቀ ወደ ግንባር ገቡም፣ የተከዜ ዝብ በተጠንቀቅ እንዲቆምም አዘዋል። ልዩ ትዕዛዝም ያስተላለፉ ሲሆን ለህዝቡም ጥሪ አቅርበዋል። የአፋሩ ጥቃት ለወልቃይት የማንቂያ ደወል ሆኗል ተብሏል። እንመለስበታለን። ጠቅላይ ሚኒስትር አብይ በሚስጥር የተያዘ ጉዞ ወደ አማራ ክልል ማድረጋቸው ተሰማም። የጠቅላይ ጉዞ ለምን በሚስጥር እንደተያዘ ባይታወቀም መንግስት ግን ወደ ጎንደር መሄዳቸውን ሳይገልጽ መመለሳቸውን ይፋ አድርጓል። ታደምጡታላችሁም። በሁለቱ ተፋላሚ ኃይሎች መካከል የተኩስ አቁም ስምምነት ሊደረግ ነው። አሜሪካ ሁለቱ ኃይሎች የተኩስ አቁም ስምምነት እንዲደርሱ አሸማጋይ ሁና መቅረቧ ታውቋል። ይህንን ተከትሎ በአገሪቱ ውስጥ ለአመታት እየተደረገ ያለውን የእርስ በርስ ጦርነት ያስቆመዋል ተብሎ ተስፋ ተጥሎብታል። ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ አንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ትገኝተናል። ክብራችሁን ትቆዩ ዘንድ ግብዣችን ነው። አዲስ አበባ ውስጥ ያውም ብዙዎች ለመኖር የሆነ ለኢንቨስትመንት ተመራጭ ባደረጓት ፒያሳ ላይ ሜሪት ፕሮፐርቲ እስከ 30 ፐርሰንት ቅናሽ የተደረገባቸውን እጅግ ውብና ዘመናዊ ዲዛይን ያላቸውን ቤቶች ለእናንተ ለውድ ደንበኞቹ በ10 ፐርሰንት ቅድመ ክፍያ ተዘወሉት ቀርበዋል። ባለ ሁለት መኝታ በ850 ሺህ ብር፣ ባለ ሶስት መኝታ 1 ሚሊዮን ብር ቅድመ ክፍያ በመክፈል ለፈለጉት የወለል አማራጭ እጅግ ዘመናዊና ምቾት የተላበሱ ቤቶችን የግሎ ማድረግ ይችላሉ። ያሉም ቤቶች ውስን ስለሆኑ በድርጅቱ ስልክ በ0904 90 28 28 ላይ ፈጥነው ይደውሉ። በሕወሓት ታጣቂዎች ላይ የድሮን ጥቃት ተፈጸመ። ጥቃቱ በሕወሓት ታዋጊዎችና ወታደራዊ ስፍራዎች ላይ ያነጣጠረ መሆኑ ታውቋል። የቲዲኤፍ ኃይል በአራት ግንባር ወደ አፋር ጥሶ ምግባቱን ተከትሎ ሌሊቱን የአፋር ኃይሎች የአጸፋ እርምጃ መጀመራቸውን ታውቋል። ይህ በእንዲህ እንዳለ ሕውሓት ስለ ጥቃቱ የአብየን ለሚየን ያስባለ መግለጫ ሰጥቷል። ጥቃት አልፈጸምኩም ያለ ሲሆን የአራ መሬት ኃይሎች በቀርቦም የጄኔራል ታደሰን ጉዞ ማስተጓጎላቸውንም ይፋ አድርጓል። የአፋር ክልልን መሬት በኃይል በመቆጣጠር ትንኮሳ የፈጸመው ሕውሓት ተጨማሪ ቦታዎችን ለመያዝ ወደፊት እየገሰገሰ መሆኑን የአፋር ክልል ይፋ አድርጓል። ይህን ግስጋሴ ለመክታት ከፍተኛ ቁጥር ያለው የአፋር ኃይል ወደ ግጭት ቀጠናው በማምራት ያጸፋ ተኩስ እየሰጠ መሆኑን ተዘግቧል። በዚህ ውጊያ የፌዴራሉ መንግስት ሽፋን እየሰጠ መሆኑ እየተነገረ ነው። ይህን ተከትሎ ሌሊቱን የድሮን ጥቃት መፈጸሙ ተሰምተዋል። የጄኔራል ወልደ ጊዮርጊስ የበኩር ልጅ የሆነቸው ጋዜጠኛ ናይል ወልደ ጊዮርጊስ በማኅበራዊ ገጿ ባጋራቸው መረጃ ሌሊቱን በቲዲኤፍ ታጣቂዎች ላይ የድሮን ጥቃት ፈጸሙን ተናግራለች። የድሮን ጥቃቱ ታጣቂዎቹና የህወሓት ወታደሮች ስፍራዎች ላይ ያነጣጠረ እንደነበረም ተነግሯል። የድሮን እርምጃውን ተከትሎም የህወሓት ደጋፊ አክቲቪስቶች የፌዴራል መንግስቱ የድሮን ጥቃት በመሰንዘር የፕሪቶሪያን ስምምነት እየጣሰ ነው የሚል አስገራሚ ክስ እያቀረቡ ነው። እነዚህ አክቲቪስቶች ህወሓት አፋር ላይ ጥቃት በመሰንዘር ወረራ መፈጸሙን የፕሪቶሪያን ስምምነት እንደመጣስ የቆጠሩት አይመስልም። በርካታ የፖለቲካ ተንታኞች እንደሚስማሙበት ግን የፕሪትራን ስምምነቱን አስቀድሞ የጣሰው ሕውሓት መሆኑን ነው። ጄኔራል ታደሰ የሚመሩት ጊዜያዊ መንግስት ስለ ጥቃቱ ዘግይቶ ባወጣው መግለጫ ማዕከላዊ መንግስቱን የፕሪትራን ስምምነት በመጣስ ነው የከሰሰው። የጀኔራል ታደሰ አስተዳደር ዘግይቶ ባወጣው መግለጫ የሰላም ሂደቱን የሚያውኩና የፕሪትራን ስምምነት የሚጎዱ እንቅስቃሴዎች እየተስተዋሉ ነው ሲል ራሱን ከደሙ ንጹሕ በማድረግ ጥፋቱን ሁሉ ለአንድ አካል ሰጥቷል። የትግራይ ጊዜያዊ አስተዳደር በመግለጫው እንዳለው ትግራይን ለማወክና እርስ በርስ ለማጋጨት ታስቦ በአፋር ክልል ውስጥ ታጣቂዎች እንዲደራጁ እንዲታጠቁና ተልኮ እንዲሰጣቸው ተደርጓል ሲል ከሷል። ሕወሓት ወደ አፋር ክልል 15 ኪሎ ሜትር ዘልቆ ፈጽሟል የተባለውን ያስተባበለው የጀኔራል ታደሰ አስተዳደር ትግራይን ለመጉዳት ሆን ተብሎም የተጠነሰሰ ክፋት ነው ብሏል። ፌዴራል መንግስት የፕሪትሮን ውል በአግባብ ባለመፈጸሙ ሰላማዊ ሂደቱን እና መተማመንን ከመጉዳት አልፎ የህዝባችንን መከራና ስቃይ እንዲቀጥል እያደረገ ነው ሲልም ወንጅሏል። የጄኔራሉ አስተዳደር የፌዴራል መንግስት ተከትሎታል ያለው አካሄድ በውጤቱም ሰላማዊን ፖለቲካዊ ትግል የሚያናጋ መሆኑ ግልጽ ነው ብሏል። ይህ አይነቱ አካሄድ የኢትዮጵያና የአካባቢውን ሰላም የሚያናጋና ያልተፈለገ ዳግም ጥፋት የሚያስከተል የጥፋት መንገድ ነው ሲልም አስጠንቅቋል። አሁንም ቢሆን ዘላቂ ሰላምና ደህንነት ማረጋገጥ የሚ የተቻለው የፕሪቶሪያን ስምምነት በተሟላ ሁኔታ ተግባራዊ በማድረግ ነው ብሏል። ጊዜው አስተዳደሩ የፌዴራል መንግስቱን የከሰሰው የጄኔራል ታደሰ አስተዳደር የፕሪቶሪያ ስምምነት ያለ ምንም መዘግየት እንዲፈጸም አሳስቧል። አስተዳደሩ በአስቸኳይ መፈጸም አለባቸው ያላቸው ጉዳዮች የትግራይ ህገ መንግስታዊ ወሰን ማረጋገጥ፣ ተፈናቃዮችን ወደ ቀያቸው መመለስ፣ ትግራይን ለማዳከም ይደረጋል ያለውን እንቅስቃሴ እንዲቆምና ወደ ውይይት እንዲገባም ጥሪ አቀርቧል። ይሁን እንጂ በትግራይ ኃይሎች በኩል ስለተጣሱ የስምምነቱ ድንጋጌዎችና መወሰድ ስላለባቸው እርምጃዎች የጀኔራሉ አስተዳደር ያለው ነገር የለም። በትግራይ ኃይሎች በኩል የወሰን ማረጋገጥ ብለው የሚያነሱት በህገ መንግስቱ መሠረት እልባት ያገኛሉ የተባሉትን እንደ ወልቃይት ያሉ በአማራ በኩል ይገባኛል ጥያቄ የሚነሳባቸውን አካባቢዎች ነው። የትግራይ ወገን የፕሪቶሪያ ስምምነት ፈራሚ ህወሓት የገባውን ግዴታ ጥሶ ተጨማሪ ኃይል እያ ያሰለጠነ መሆኑ ይታወቃል። እንዲሁም ከኤርትራ ጋር ጽምዶ የተሰኘ ጥምረት ጀምሮ በስምምነቱ ላይ የተቀበለውን ከውጭ ኃይሎች ጋር ያለመገናኘት ግዴታ ጥሷል የሚል ክስ እየቀረበበት ነው። የጀኔራል ታደስ አስተዳደር ዓለም አቀፉ ማህበረሰብ የፕሪቶሪያን ውል በአግባቡ እንዲፈጸምና ዘላቂ ሰላም በኢትዮጵያና በቅጥናው እንዲረጋገጥ ጫና እንዲፈጥሩ ጥሪ አቅርቧል። ፌዴራል መንግስት ስለአፋሩ ክልል ግጭት የሚሆን ስለ ትግራይ ጊዜያዊ አስተዳደር ውንጀላ የታከለበት መግለጫ የሰጠው ምላሽ የለም። ኮሎኔል ደመቀ ወደ ግንባር ገቡም የተከዜ ዘብ በተጠንቀቅ እንዲቆም አዘዋል። ልዩ ትእዛዝም ያስተላለፉ ሲሆን ለህዝቡም ጥሪ አቅርበዋል። የአፋሩ ጥቃት ለወልቃይት የማንቂያ ደወል ሁኗል ተብሏል። ህወሓት ከሻቢያ ጋር በማበር የኢትዮጵያን ጉሮሮ ለማነቅ ባለፉት ቀናት ውጊያ ከፍቷል። ለሶስት ዓመታት ይከበርልኝ ያለውን የፕሪቶሪያን ስምምነትም ንዶታል። ይህን ተከትሎ በአፋርና ወልቃይት ወታደራዊ ስምሪቶች እያደረገ ይገኛል። በአፋር ገዢ ቦታዎችን ለመቆጣጠር ከባድ መሣሪያዎቹን ከደበቀበት እያወጣ እያስወነጨፈ ነው። ታንክም አሰማርቷል። በአፋር የተነፋው ሽካ ወልቃይትን አባኗል። ይህን ተከትሎ ኮሎኔል ደመቀ ዘውዱ ወደ ግንባር አምርተዋል። በዚህ ያለውን የተከዜ ዘብ ሰራዊትም ጎብኝታው ትእዛዝ አስተላልፈዋል። ኮሎኔሉ ከግንባር ባስተላለፉት መልእክት የተከዜ ዘብ ለሁሉም ነገር ዝግጁ ነው፣ የተከዜ ዘብ የህዝብ ዘብ ነው። ከህዋት የአፋር ክልል ትንኮሳ ጋር ተያይዞ ወደ ወልቃይትም እንደሚመጣ እናውቃለን ብለዋል። አክለውም ተዘጋጅተንለታል ሲሉ በተጠንቀቅ መሆናቸውን ገልጸዋል። ይህ ወልቃይት ሚሊሻ ኃላፊ በበኩላቸውም የተከዜዘብ ሁሌም ዝግጁ ነው። ሁሉም ሀገር ወዳድ የተከዜ ዘብ በሐሳብና በሬሽን ባልባሳት ማገዝ አለብን። ጊዜው አሁን ነው። የትኛውም ልዩነት ይኖረን በህልውናችንና ለህዝባችን በተደገሰለት ጦርነት አንድ የምንሆንበት ጊዜው አሁን ነው። የተከዜ ዘብ ማጠናከር ሀገር ማዳን ነው፣ ህዝብን ማዳን ነው የሚል መልእክት አስተላልፈዋል። የአፋሩ ውጊያ እጅግ አስጊ ሆኗል። ዓለም አቀፍ ሚዲያዎች የአፋሩ ወታደራዊ ግጭት እጅግ አስጊ ነው እያሉ ነው። ኤፍቢ፣ አልጀዚራ፣ ቢቢሲ፣ አናዱሉም የአፋሩ ትንኮሳም ወደ ከባድ ጦርነት እንዳይሻገር ስጋታቸውን አጋርተዋል። ቢቢሲ በበኩሉ የቲዲኤፍ ታጣቂዎች በአራት አቅጣጫ ወደ አፋር መሬት መግባታቸውን ዘግቧል። ይህ ዘገባ እስከተጠናቀረበት ሰዓት ድረስ ከፌዴራሉ መንግስት የተሰጠ ማብራሪያ የለም። ይሁንና ግን የአፋሩ ውጊያም ወልቃየት ላይ ሊስፋፋ እንደሚችል ፍንጮች ታይተዋል። ህዋት የወልቃይትን መስመርና የኢትዮ ጅቡቲን መስመር በመያዝ ፌዴራል መንግስቱን ለማስገደድ እየጣረ ስለመሆኑ ታማኒ መረጃዎች ወጥተዋል። ጠቅላይ ሚኒስትር አብይ በሚስጥር የተያዘ ጉዞ ወደ አማራ ክልል ማድረጋቸው ተሰማም። የጠቅላይ ጉዞ ለምን በሚስጥር እንደተያዘ ባይታወቅም መንግስት ግን ወደ ጎንደር መሄዳቸውን ሳይገልጽ መመለሳቸውን ይፋ አድርጓል። ጠቅላይ ሚኒስትር አብይ አህመድ ከባድ ውጊያ እያስተናገደ በሚገኘው ጎንደር ቀጠና አቅንተው መመለሳቸው ተሰምቷል። ጠቅላይ ሚኒስትሩ እንደ ከዚህ ቀደሙም ወይም እንደ ሌሎች ባለስልጣናት ጎንደር ከተማ መግባታቸው ሳይሰማም ጉብኝት ማድረጋቸውን የሚያመላክት ቪዲዮ ወጥቷል። ከዚህን ቀደም በተደጋጋሚ ወደ ጎንደር ሲያቀኑ ወዲያው በደረሱበት ቅጽበት ነበር መረጃ የሚሰራጨው። ራሳቸው ጠቅላይ ሚኒስትሩ በሄዱባቸው አካባቢዎች ሁሉም መግባታቸውን የሚገልጽ ፎቶም ማሰራጨታቸው የተለመደ ቢሆንም በአሁኑ የጎንደር ጉብኝት ያሉት ነገር የለም። ይሁን እንጂ በይፋዊ ማኅበራዊ ትስር ገጾቻቸው ጉብኝት ማድረጋቸውን የሚያረጋግጠው ቪዲዮ አሰራጭተዋል። አብይ ወደ ጎንደር ያቀኑት ቁልፍ ባለስልጣናትን አስከትለው መሆኑ የታወቀ ሲሆን በቆይታቸው ራ ክልል ባለስልጣናት ጋር ተገናኝተዋል። ከጠቅላይ ሚኒስትሩ ጋር ወደ ጎንደር ካቀኑት መካከል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የኢንዱስትሪ ሚኒስትሩ መላኩ አለበል፣ የፌዴሬሽን ምክር ቤት አፈ ጉባኤው አገኘው ተሻገረና አማካሪዎቻቸው ይገኙበታል። ጎንደር ላይ አረጋ ከበደን ጨምሮ ከክልሉ ባለስልጣናት ጋር መገናኘታቸውን የጠቅላይ ሚኒስትር ጽፈት ቤት ዛሬ ረፋድ ያሰራጨው መረጃም ያመላክታል። በሁለቱ ተፋላሚ ኃይሎች መካከል የተኩስ አቁም ስምምነት ሊደረግ ነው። አሜሪካ ሁለቱ ኃይሎች የተኩስ አቁም ስምምነት እንዲደርሱ አሸማጋይ ሁና መቅረቧ ታውቋል። ይህንን ተከትሎ በሀገሪቱ ውስጥ ለአመታት እየተደረገ ያለውን የእርስ በርስ ጦርነት ያስቆመዋል ተብሎ ተስፋ ተጥሎበታል። በሱዳን የተኩስ አቁም ስምምነት ሊደረግ ነው። የሱዳኑ ፈጥኖ ድራሽ ኃይል ሰብአዊ ተኩስ አቁም ለማድረግ መስማማቱ ታውቋል። የሱዳኑ ፈጥኖ ድራሽ ኃይል በአሜሪካ የቀረበውን የሰብአዊ ሰላማዊነት ተኩስ አቁም ስምምነት መቀበሉን በትናንትናው ዕለት አስታውቋል። የሱዳን ወታደራዊ ጦር ግን እስካሁን ምላሽ አልሰጠም። ፈጥኖ ድራሽ ኃይሉ መግለጫ ያወጣው በምዕራብ ዳርፉር የሚገኘውን የኤልፋሸር ከተማን ከተቆጣጠረ በኋላ ነው። በከተማዋ ዙሪያ ለ18 ወራት ከበብ አድርጓል። ከበባው እንዲቆም የተባበሩት መንግስታትን ተደጋጋሚ ጥሪ ችላ በማለቱም ለመሸሽ የማይችሉ ነዋሪዎችን ለረሃብ አጋልጧል። ለተባበሩት መንግስታት የሚደገፈው አለም አቀፉ የረሃብ ክትትል ቡድን በከተማው ውስጥ የረሃብ ሁኔታዎች መከሰታቸውን አረጋግጧል። አርኤስኤፍ በእግረኛ ወታደሮቹ የጅምላ ግድያ ሪፖርቶች ምክንያት ዓለም አቀፍ ተቃውሞ እያጋጠመው ቢሆንም ቡድኑ ክሱን አስተባብሏል። ጥሰቶች በግለሰቦች ደረጃ የተፈጸሙ መሆናቸውን አምኖ አንዳንዶቹን አንዶቹን አስሯል። እንደ አውሮፓውያን አቆጣጠር በ2023 ነበር በሱዳን ጦርና በአርኤስኤፍ መካከል የእርስ በርስ ጦርነት የተጀመረው። ሁለቱም ወገኖች በጦርነት ወቅት የተለያዩ የተኩስ አቁም ሀሳቦችን ቢቀበሉም አንዳቸውንም አልተገበሩም። በመስከረም ወር አሜሪካ፣ የተባበሩት አረብ ኤምሬትስ ከሳውዲ አረቢያና ከግብፅ ጋር በመሆን ለሶስት ወራት የሚቆይ የሰብአዊነት ስምምነት ቀጥሎም ወደ ዘላቂ የተኩስ አቁምና ወደ ሲቪል አገዛዝ ሽግግር የሚሄድ ሀሳብ አቅርበዋል። የፍጥኖ ድራሽ ኃይሉ መግለጫ እንዳመላክተው የጦርነቱን አስከፊ የሰብአዊ ውጤቶች ለመፍታትና አስቸኳይ የእርዳታ አቅርቦት እንዲደርስ ለመፍቀድ አራቱ ሀገራት ባቀረቡት የተኩስ ጥቅም ሀሳብ መስማማቱን ገልጸዋል። ቡድኑ የግጭቶችን ዋና ዋና ምክንያቶች በሚፈታና ፍትሃዊም ሁሉን አቀፍና ዘላቂ ሰላም ለመፍጠር ተገቢውን ሁኔታ በሚፈጥር መንገድ ውይይት እንደሚጠብቅም አክሏል። የፈጥኖ ድራሻ ይሉ መግለጫ ከመስጠቱ በፊት የሱዳን የመከላከያ ሚኒስትር ሀሰን ካሮን ማክሰኞ ዕለት የአሜሪካውን ፕሬዚዳንት ዶናልድ ትራምፕ አስተዳደር ሰላምን ለማምጣት ላደረገው ጥረትና ሀሳብ በብሔራዊ ቴሌቪዥን በተላለፈ ንግግራቸው አመስግነዋል ነገር ግን የሱዳን ህዝብ ህዝብ ከፈጥኖ ደራሽ ኃይሉ ጋር ለሚያደርገው ውጊያ ዝግጅቶች እየተደረጉ መሆናቸውን አክለዋል።